በአይኖች የፊት በብልቃጥ የተመረዘ መርዝ የተሰጠው ሰው አያለሁ። ከዚህ የተነሳ ከፍተኛ የሆነ የሆድ ህመም አለባት ወይ አለበት። ችግሩ ይሄ ነው። እንዲሞት ወይም እንድትሞት ተደርጓል። አሁንም በጥል ምክንያት ነው ይሄ መርዝ የገባው። አላውቅም። እቺ ነፍስ ልብስ ደራርባ በማድረግ የእግዚአብሔር መንፈስ ያሳየኛል። ለምሳሌ በሱሪ ላይ ሱሪ በልብስ ላይ ልብስ አያለው። የተመረዘ መርዝ ግን ገብቷል። የቱጋነሽ ወይ የቱጋነ ውጣ! ውጣ! ቶሎ! የአንጀት ካንሰር ውጣ! በመርዝ የገባ። ውጣ ሳብቶሎ ቶሎ በል፣ ቶሎ በል። መርዝ ያበላችሁ በታላቅ ድምፅ አንድ ጊዜ በመጮህ ወደ ጥልቅ። አንድ ሁለት ሦስት። በሃይ ድገም። አሁንም ውጣ። አሁንም ሄደ መጨረሻ የትኛውም ዓመተ ምሕረት ላይ የተቋጠረ የትኛውም ዓመተ ምሕረት ላይ የተቀበረ ከ2017 አታልፍም የተባለ ይሄ ሰንሰለት አሁን ከግሯ ላይ አሁን ይበጠስ፣ አሁን ይበጠስ፣ አሁን ይበጠስ። አንድ ሁለት ሶስት፣ አንድ ሁለት ሶስት። በሰላም ኑሪ፣ በጌታ በኢየሱስ ስም። እሺ ስሜ ብርቱካን እባላለሁ። ጌታ ያደረገልኝ ነገር በጉባኤው መካከል ጌታ በእግዚአብሔር ሰው አማካኝነት ጌታ መልእክትን አመጣልኝ። መልእክቱም በሱሪ ላይ ሱሪ የደረብሽ ሴት የሚል መልእክት መጣልኝ። እንድኖር ጌታ ፍቃድ ሰጦኛል። ጌታን እናመሰግነዋለሁ። ጌታ ክብር ሁሉ ምስጋና ሁሉ ለጌታ ይሁን። መንፈሱ ጮ ከወጣ በኋላ በጣም ሰላማዊ ነው የሆንኩትኝ። እታመም ነበረ። ሰውነቴ በጣም ሰውነቴ በጣም ዝቅተኛ ሆኖ ነው በሱሪ ላይ ሱሪ የምደርበው የነበረው። ከዛ በኋላ ዲያብሎስ ከኔ ላይ ከወጣ በኋላ ግን ሰላማዊ ሆኛለሁ። የተለያዩ በሽታዎች እኔ ላይ ነበሩ። ደም መፍሰስ ነበረ፣ በተለያየ ሰዓት ቀን እየጠበቀ ደም ይፈሰኝ ነበረ። ደም መፍሰስ ቆሟል። ጌታ ክብር ይሁንለት። እግዚአብሔርን አመስግኑልኝ። ምንም ብለብስ አያምርብኝም፣ እና ሱሪውን ካልደረብኩት ወፍራም ነው፣ በጣም ወፍራም ነው። እንደዚህ እንትን የሚባል አይደለም የለበስኩት። ምክንያቱም ሰውነቴ በጣም ከስቻ፣ ከመጠን በላይ ከሚባለው በላይ ነው የከሳሁት፣ እና ያንን ለመሸፈን ነው በሱሪ ላይ ሱሪ የደረብኩት። ጌታ ግን አየኝ። ለጌታ ከባድ ነው። ጌታ ሁሉን የሚያይ አምላክ ነው። ድንቅ ነገር ነው። በዛ ሰዓት የሆነልኝ ሰው የማያየው ጌታ ግን የሚያየው ሁልጊዜም ጊዜም አብሮን የሚሆን ጌታ አየኝ። ስሙ ይባረክ። እኔም አባቴም 2017 እንዳናልፍ ሴጣን ያቀደው ቅር ነበረ። ጌታ ግን መካከል ገባ ጣልቃ ገባ። ጌታ ድንቅ አምላክ ነው። ይህን ጌታ በማግኘቴ በጣም እድለኛ ደስተኛ ነኝ። ኢየሱስ ድንቅ ነው። አመሰግነዋለሁ ኢየሱስን። ክብር ይሁንለት። አመሰግናለሁ እዚህ ቦታ ላይ መጥቶ ማንም የተጨነቀ ሰው ሁሉ በደስታ ነው የሚመለሰው የታመመ ማንም የታመመ ሰው ሁሉ ተሽሎት ደና ሆኖ ነው ደስተኛ ሆኖ ነው በእኔ ራሱ እንትን ስል ተጨንቄ መጥቼ ጭንቃቴን ሁላ የምረሳበት ቤት ነው ይሄ ቤት ጌታ በኃይል ይሰራል ጌታ እዚህ ቤት አለ መታችሁ ዳኑ ተፈወሱ ምንም ለእግዚአብሔር የሚያቅተው ነገር የለም የለምና ጌታ ያድናል ይፈውሳል ጌታ ሁሌ ጊዜ እዝ ቤት አለ። ተጠቀሙበት። ጌታ ይባረካቸዋል። ጌታ ያድናል ይፈውሳል። መላው ዓለም ሁሉም ቦታ ላይ ያለ ሰው ሁሉ መቶ ጌታን ያግኝ። ጌታ መልካም ነገር ያደርጋል። ኢየሱስ አመሰግንሃለሁ። ክብር ሁሉ ምስጋና ሁሉ ላንተ ይሁን። ኢየሱስ አመሰግንሃለሁ። እልል ጌታ ሆይ ለዚህ ሰዓት ለዚህ ደቂቃ ያበቃኸኝ ያዳንከኝ እግዚአብሔር ሆይ አመሰግናለሁ። ክብር ሁሉ ለኢየሱስ ሲሆን